የሰሞኑን ወረርሽኝ የዩቲዩበሮች ወረርሽኝ ምንድን ነው? አንድ ላይ ገባባቸው ሳ ድራማ ነው ወይስ እውነታ ነው? የዩቲዩበሮችን ስራ ማመን አቆም ያለው ማለት ነው። እና አጃይብ ነው። ም ነው ጸብ ባለትዳሮች ውስጥ ጸብ የሚገባው አንድ ላይ ነው? ወረርሽኝ ነው ወይስ ጉፋን ነው ወይስ ተላላፊ በሽታ ነው? ተው እንጂ በእኛ ላይ አትጫወቱብን! እንዲህ የሚገርም እኮ ነው። እንዴት ሁሉም ዩቲዩበር አንድ ላይ ጸብ ይፈጥራል? አንድ ላይ የጸብ ስራ ይሰራል? እውነት ቢሆን ማለት ነው። እንዴት ነው ከባልና ከሚስት የማይጠበቅ ንግግር አሰላለይኩምውለምሁም መሽታ ነውም ነመ ነቢያላ አይደምግም አለም አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ድና የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ ብዙ ይባልልኝ ያላችሁበት ያለ ሰላም እና አዝነታ ይላችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው፣ ከብዙ መጠፋፋት በኋላ እና ቪዲዮውን ላይክ ላይክ እያረጋችሁ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ማለት ነው እና ወዶችዬ፣ ዛሬ ይዤላችሁ የመጣሁት ቪዲዮ በሶሻል ሚዲያ የምናየው ነገር የምንሰማው ነገር ማለት ለእኔ የእውነት የእውነት አልመስለኝ ብሏል። ዩቲዩበሮች አሁን ለምሳሌ ዩቲዩበሮች ብናይ በኖርማል እየሰሩ እያየናቸው ስንከታተላቸው ቆይተን ምናምን ወልደው ምናምን የሆነ ሰዓት በቃ በድግ ብለው ተጣላን ብለው የሆነ በቃ ከባለትዳሮች የማይጠበቅ ነገር ምናምን ሲሰሩ እናያለን። ያው ከሰሞኑም እየተዘዋወረ ስለሆነ ማለት ነው። ይሄ ሳይሆን እኔ የገረመኝ አንደኛው ዩቲዩበር ሲጣሉ ወይም ስለ ትዳራቸው የሆነ ቪዲዮ ሲሰሩ ለምንድን ነው ሁሉም ዩቲዩበር እንደዛ ጸብ የሚሰራው ማለት አልገባኝም። እኔ ራሱ ማለት ነው እውነት ራሱ ሆኖ ቢለቀቅ ራሱ እውነት እውነት እየመሰለኝ አይደለም። በጭራሽ ማለት ነው። በሶሻል ሚዲያ የሚለቀቅ ነገር ምንም እውነት እየመሰለኝ አይደለም። ማንም ዝም ብዬ ቪዲዮ ሳይ ራሱ በቃ ዝም ብሎ እውነት እየመሰለኝ አይደለም። የምር በጣም ነው የሚያስጠላው ማለት ነው በአሁኑ ጊዜ እና ይሄ ነገር ለእኔ ብቻ ነው ወይስ ስለእናንተም ነው? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የምረኝ ነው ምላችሁ። እንደ እኛ እኮ ድሮ ድሮ ድሮ ልበል እንጂ ያው የድሮ ሰውነች እንዳትሉኝ ብትሉም ችግር የለም እና ባልና ሚስት ሲጣላ ጎረቤት እንኳን እንዳይሰማ የሆነ በቃ ድምጻቸውን ቀነስ አርገው ምናምን ምናምን ይነጋገራሉ። በአሁኑ ጊዜ ግን እንኳን ከጎረቤት አልፎ ሶሻል ሚዲያ ላይ ወጥተው ካሜራ ደቅኖ ነው የትዳር ነገር የትዳር ጭቅጭቅ ማውራቱ ለእኔ ፌር አልመሰለኝም። በቃ ማለት አሚሮ ሊቀበልልኝ አልቻለም። ይህን ያክል ለዶላር ተብሎ ይህን ያክል ድራማ እንኳ ቢሆን እራሱ ረ በጣም ነው የሚደብረው። የምር ባለ ትዳሮች ውስጥ ይህን ያክል መናናቅ፣ ይህን ያክል ክፉና ክፉ ቃላቶችን መነጋገር በጣም ነው የሚደብረው። ማለት ህጻናት ልጆች የሚያዩት ነገር ድራማ የሚሆን ፕራንክ የሚሆን ምንም ነገር ይሁን ህጻናቶች የሚያዩትን የሚሰሙትን ነው አሚሯቸው ላይ የሚቀረጸው ማለት ነው እና ልጅ እያለን ከልጆች ፊት ካሜራ ደቅኖ ይህንን በትዳር ውስጥ መጥፎ መጥፎ ቃላት መነጋገር፣ እኔ ለድራማም ቢሆን ምንም ተቀባይነት አለው ብዬ አላስብም። ማለት አሁን እናንተ ታስባችሁት ከሆነ በፊት ሕፃኑ ናችሁ ሆንም ያያችሁት ነገር ምናምን ያ ነገር እውነት መስሎ ነው ትልቁ ናቸው ራሱ እንደ ህልም ህልም ቢመስላቸው ራሱ በጣም ነው የምታስታውሱት። በቃ ያ ነገር ደግሞ እንደ እውነታ ነው የምታዩት፣ ውሸት የሚሆን ድራማ የሚሆን ምንም ነገር ቢሆን ማለት ነው። እና እንዴት የሰው ልጅ በዚህ ልክ ለዶላር ብሎ ይህን ያክል በባልና ሚስት ክፉ ነገር መነጋገሩ ለምን አስፈለገ? ካሜራ ደቀ ነው አልገባኝም። እና ደግሞ ሁሉም ዩቲዩበሮች ለምን አንደኛው ዩቲዩበር ላይ ቻናል ላይ ጸብ ከተለቀቀ እዛኛውም ላይ ጸብ፣ እዛኛውም ላይ ጸብ። ይሄ ነገር ለምን አልገባኝም። ሌላው ደግሞ የሆነ አሁን አንድ ዩቲዩበር የሆነ ሰርፕራይዝም ሊሆን ይችላል የሆነ የደስታም ነገር የሆነ ቪዲዮ ከለቀቀ ያንኛውም እንደገና የሆነ የደስታ ቪዲዮ ይለቃል፣ ምናምን እንደ ተወንጭ ተወንጭ። እንደ ይህን ያክል እንደው እኛን በጎች አደርጋቸውን። እኔ ደግሞ የሚያሳዝኑ ማለት ነው፣ ኮሜንታተሮች እኮ ናቸው። እከሌ ይዘው ይሄድ፣ እከሌ እንደዚህ። ሀባዊቢ እነሱ ስራ ይዘው ነው ስራ ላይ ናቸው። እናንተ ብቻ የማዳማችሁን እቃ እያጠባችሁ ሽንት ቤታችንን እያጠብን ጨጓራችሁን አትላጡ። እውነት አሁን እንደው ከአንጀታችሁ ጨጓራችሁ ተርጦ ነው እኔ የምታሳዝኑኝ እናንተ ናችሁ። እና ዝም ብላችሁ ስራችሁን ስሩ። ሀባይ ቤ ተናደድን እንዲያልን አለን ይህን ከእናንተ አንጠብቅን ምናምን አትበሉ። ሀባይ ቤ ስራ ነው። እነሱ ስራ እየሰሩ ነው ለማለት ይወዳለሁ ማለት ነው። እና በቃ እኔ ዝም ብዬ እውነታ ራሱ ቢሆን ራሱ ምንም እውነት እያመንኩኝ አይደለም። የሶሻል ሚዲያን ነገር ማለት ነው እና ኮሜንታተሮች ተረጋጉ። እነሱ ስራቸውን እየሰሩ ነው። አባይቢ የኢትዮጵያ ኑሮ እንደዚህ ካልሆነ አይወጣም ብለዋል። ሰምታችኋል። በርበሬ ሰባት መቶ ብር ገብተዋል። ደግሞ ችግር አታውሪብን እንዳትሉ ማለት ነው። ሀገራችን እንዳንድር ችግር አታውሪብን እንዳትሉ እና ሰባት መቶ ብር በርበሬ ገብተዋል እያሰባችሁ ማለት ነው። አይዘን አይዘን እና ያው የኢትዮጵያ ኑሮ እንደዚህ ካልሆነ አይወጣም ብለዋል ማለት ነው። ድራማ እየሰሩ ነው። አብሸሩ፣ ተረጋጉ። ይብላኝ ለወለደች ይላል ሀገሬ ሰው እና ይብላኝላችሁ ለእናንተ አይዞን አይዞን እያልኩኝ ማለት ነው። እና የምር ግርም ነው ያለኝ ማለት ነው። የምር በቃ ሶሻል ሚዲያ ላይ ጨርሰው እንዴ! እንዴት ሰው እንዴት ሰው ባልና ሚስት አሁን እንደው ከእውነት ከተጣሉ እንዴት ነው? ካሜራ ደብቁ ወረ በጣም ነው የሚደብረው የምር። እኔ ጎረቤት ራሱ የምነጋገራት ነገር ጎረቤት ራሱ እንሰማብኝ አልፈልግም። ያኔ ኤብ የምር ኤብ ነው። እንዴት ባልና ሚስት እንዴት ባልና ሚስት አንድ ላይ እየኖሩ ብዙ ነገር፣ ብዙ ችግር፣ ብዙ መከራ አሳልፈው አሁን አንዳቸውን ዩቲዩበሮች ከመጀመሪያ ጀምሬያ አይቻቸዋለሁ እና በቃ ሲጀምሩ ጀምሮ ማለት ነው። የሆነች በቃ ትንሽዬ ነገር ቀልል ያለች ቤት ነበረቻቸው ምናምን ምናምን። አንዲት ፍራሽ ላይ እየተኙ ምናምን ምናምን። አሁን ተለውጠው ብዙ ነገር በቃ ማለት ሲረዳዱ ምናምን የባልና የሚስት ክብር ምናምን ነበራቸው። አሁን ጥሩ ደረጃ ላይ ደርሰው ወልደው ምናምን ጥሩ ደረጃ ሲደርሱ የማይጠበቅ ከነሱ የማይጠበቅ ካፋቸው በቃ የሆነ የሚያስቀይም ነገር ሲወጣ እንዴት ነው የምታምኑት? እኔ አላምንም። የምሬ ነው እኔ አላምንም። በጣም ነው አላምንም ማለት ነው። ምንም በጭራሽ ላምን አልቻልኩም። እና ስለዚህ ው ከዩቱበሮች ምንድን ነው መማር ያለብን? ምን ስ እየተማርን ነው ማለት አንዳንዴ ለብርም ብቻ ብለን ለዶላርም ብቻ ብለን ባንሰራ? ለሰዎች ከኛ ምንድን ነው የሚማሩት? ሰዎች ከኛ ምንድን ነው የሚማሩት? አብዛኛውን አሁን አረብ ሀገር ያሉ ልጆች ናቸው ዩቲዩብን የሚያዩት። ከማዳም ጩኸት ምናምን የሆነ እነሱን ደስ የሚያስብል ነገር፣ ከጭንቀት የሚያስወጣ ነገር ሰርተው ቢያዝናኗቸው ባይነኝ ኔ ማለት ይህ ነገር ምንም አልመጣለኝም ማለት ነው እና